ከአንድ ቦታ ወደ ሌላ ቦታ መጓዝ ከገንዘብም ከጊዜም ሳይኮን አገልግሎት ሳያገኙ መንከራተት ተደጋጋሚ አገልግሎት አሰጣጡ ላይ የሚነሱ ቅሬታዎች ናቸው። ብዙ ፕሮሰስ ይኖረዋል። እዛው ቶሎ የማጨርስበት ነገር ይኖራል። ወጥተ ሌላ ቦታ የምትስተናግርበት ሌላ ከዛ በኋላ ደግሞ እዚህ ሂድ እዚህ ሂድ ብለው ሚስ የምትጉላላበት ነበር። መንግሥት ታዲያ እነዚህን የቅሬታ ድምፆች በመስማት ችግሮቹን መፍታት ላይ ትኩረት ሰጥቶ መስራት ከጀመረ ውሎ አድሯል። የአገልግሎት ዘርፉ ውስብስብ ችግሮችን ለመፍታት ቴክኖሎጂን መሰረት ያደረገ የሪፎርም ስራዎችን እያከናወነም ሲሆን በአጭር ጊዜ ውስጥ ውጤት እያመጣ ያለው የመሶብ አንድ ማዕከል አገልግሎትን ማንሳት ይቻላል። ተገልጋዩና አገልጋዩን የሚለይበትን ሁኔታ የፈጠረ ነው። ይሄ ብቻ ሳይሆን ለመስረቅም የሚመች ቦታም አይደለም። ስለዚህ ከሰራተኛ ጀምሮ ያለው አጠቃላይ ሁኔታ ቀልጣፋ፣ ቅንነት የተሞላበት ከየትኛውም እጅ መንሻ የጸዳ አገልግሎት ለመስጠት የሚያስችል ስለሆነ የላቁ ተቋማት በየቦታው ለመፍጠር ጥረት ተደርጓል። የአገልግሎት ዘርፉ መዘመን፣ ከእጅ ንክኪ ነጻ በሆነ መልኩ በቴክኖሎጂ የታገዘ ማድረግ በዘርፉ ላይ ለበርካታ ዓመታት ሲስተዋል የነበረውን ችግር ለመፍታት ወሳኝ ነው። ለዚህም መንግስት በሚያዝያ ወር ላይ በርከት ያሉ አገልግሎቶችን በአንድ መስኮት መስጠት የሚያስችለውን የመሶብ የአንድ ማዕከል አገልግሎትን ወደ ስራ አስገብቷል። ይህን ወደ ተለያዩ ክልሎችና ከተማ አስተዳደሮች እንዲስፋፋ ማድረግ ትኩረት ሆኖ ስራዎች እየተሰሩ ነው። በመዲናዋ አዲስ አበባም ጳጉሜ አምስት የመጀመሪያው የመሶብ አንድ ማዕከል አገልግሎት ወደ ስራ መግባቱ የሚታወስ ሲሆን ዛሬ ደግሞ ሌላኛው ማዕከል ስራ ጀምሯል ለህዝባችን ተጨባጭ ምላሽ መስጠት ቀልጣፋ አገልግሎት መስጠት ፈጣን አገልግሎት መስጠት ፍትሃዊ አገልግሎት መስጠት ከሙስና የጸዳ አገልግሎት መስጠት ሁሌም ትኩረት ሰጥተን የምንሰራበት ጉዳይ ነው የምንሰጠው አገልግሎት ነፃ አገልግሎት ህዝብ ግብር የከፈለበት አገልግሎት መሆኑን አውቆ ተረድቶ አምኖ በዛ ልክ ራሱን አሳምኖ መስራት እንዲችል ማድረግ ላይ ብዙ ርብርብ ነው እያደረግን ያለ ነው። እነዚህ የአገልግሎት መስጫ ማዕከላት በአጭር ጊዜ ውስጥ ለውጥ እያመጡ ያሉ፣ ተገልጋዩም የተሻለና ጊዜውን ገንዘቡንም በቆጠበ መልኩ ቀልጣፋ አገልግሎት እያገኘ እንዳለ እራሱ ምስክር ነው። ሁሉንም ነገሮች እዚሁ በአንድ ላይ ስለምናገኛቸው በጣም በፍጥነትና በሰዓት በደቂቃዎች ቶሎ የመጨረስ እድል ይፈጥራልና፣ በጣም አሪፍ የሚበረታታና ጥሩ እይታ ነው። ብዙ ነገሮች በአንድ ቦታ ማግኘትህ በጣም አሪፍ ነው። ምክንያቱም ብዙዎቹም በየቦታው ከመሄድ ምሳሌ፣ አንድ ቦታ ላይ አንድ ቦታ ማግኘቱ ራሱ በጣም አሪፍ ነው። ዛሬ ወደ ስራ የገባው የቦሌ ቅርንጫፍ አዲስ የመሶብ አንድ ማዕከል አገልግሎት 12 ተቋማትን በውስጡ ይዞ 96 አገልግሎቶችን ተደራሽ የሚያደርግ ነው። ይህ የበርካቶችን እንግልት በመቀነስ የተሻለ አገልግሎት በመስጠት በኩል ትልቅ ድርሻ ይኖረዋል። እንግዲህ ይሄ ቅርንጫፍ የሚያገለግለው ለቦሌ ክፍለ ከተማ ብቻ ሳይሆን ለሚኩራም የካ ክፍለ ከተማ ነዋሪዎችም መጥተው መገልገል ይችላሉ። መሶብ ለየት የሚያደርገው በክፍለ ከተማ በወረዳ የታጠረ አይደለም። ማንኛውም ተገልጋይ ከየትኛውም የከተማው አካባቢ መጥቶ አገልግሎቱን ያገኛል። ከተደራሽነት አኳያ ሁሉም ቦታ ላይ በቀጣይ ወደ ዘጠኝ አካባቢ ቅርንጫፎችን ለማስፋፋት እቅድ ይዘናል። መንግስት ምንም እንኳን ዘርፉ ላይ ያለውን ዘርፈ ብዙ ችግሮች ለመፍታት በቁርጠኝነት እየሰራ ቢሆንም ከችግሩ ጥልቀትና ስፋት አንጻር በአንድ ጊዜ ነገሮችን ማስተካከል ግን ቀላል አይሆንም። አሁንም አገልግሎቶችን በእጅ መንሻ የመስጠት ጎጂ ባህል ያልተፈታ፣ ትግሉም ቀላል የማይባል ነው። ለዚህም ችግሩን በጋራ መፍታት የሚገባ ሆኖም ይመላከታል። ከሞላ ጎደል ሲስተም በማዘመን ሌብነት ለመቀነስ ጥረት ያደረግን ቢሆንም አሁንም የተሟላ ሌብነት የጠፋ እንዲሆን የግሉ ሴክተር ተባባሪ እንዲሆን፣ እናንተን ለማገልገል ስልጣን ይዘው ከእናንተ ገንዘብ የሚቀበሉ ባለስልጣናትን የምታስተናግዱ እንዳትሆኑ ሆኑ ጨዋነትን፣ ሲቪሊቲን፣ ማገልገልን ሰርታችሁ እንዳሳያችሁት የእኛንም ሰዎች በማስተማር እንድታግዙን በታላቅ ትህትና አደራ ልላችሁ ፈልጋለሁ።